የዩቲዩብ አፕሊኬሽኑ በኔትወርክ ሲስተም ያን ያክል እየሰራ አለመሆኑን ተመልክተናል። እስኪ ካላችሁበት ቦታ ላይ የናንተ መስራትና ለመስራቱን በኮመንት አስነብቡን፣ እያልን ለእለት ወደ ያዝንላችሁ ዋና ዋና መረጃዎችን እናምራ። ለወራቶች ያክል ከፍተኛ ጥያቄን እያስነሳ የሚገኘው የሰራተኛ ደሞዝን በተመለከተ ከኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ አዲስ አነጋጋሪ የሆነ መግለጫ ወጥቷል። ሙሉ ዝርዝሩን ይዘነዋል። በሌላው መረጃችን በአዲስ አበባ ከተማ የተለያዩ ስፍራዎች ላይ ብርበራ ለማድረግ መዘጋጀቱን የአዲስ አበባ ፖሊስ አስታውቋል። ይህ ብርበራ ከምን ጋር ተያይዞ ነው? ሙሉ ዝርዝሩን ታደምጣላቸው ሌላውና እጅግ በጣም ወሳኝ የሆነው በአዲስ አበባ የንግድ ሱቆች፣ ጥቃቅንና አነስተኛ ላይ የተሰማራችሁ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ በዛሬው ዕለት ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም በአዲስ አበባ ከተማ የተለያዩ ስፍራዎች ላይ ብርበራ ለማካሄድ መዘጋጀቱን የአዲስ አበባ ፖሊስ በዛሬው ዕለት አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባለፈው ማክሰኞ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን ነው ያስታወቀው። የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን አስመልክቶ ለጠቅላይ መምሪያው በደረሰው ጥቆማና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሰኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር እንደሚገኙበት በማህበራዊ ትስስር ገጹ ላይ ይፋ ማድረጉን ተመልክተናል። ከዚሁ ጋር በተያያዘ እጅግ በጣም ወሳኝ የሆነ መረጃ በመዲናችን አዲስ አበባ ላይ የምትገኙ የንግድ ሱቆችን ማለትም ጥቃቅንና አነስተኛ ሱቅን ያላችሁ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ መሰረት ሚዲያ ከደቂቃዎች በፊት ይፋ አድርጓል። እንደ ዘገባው ከሆነ በመዲናችን አዲስ አበባ በጥቃቅንና አነስተኛ ሱቅ ሥራ ላይ ተሰማርተው የሚገኙ ዜጎች ደባል እንዲከፍሉ እየተደረጉ መሆናቸው ተገልጸዋል። ከየቀበሌው የተውጣጡ ኃላፊዎች በየሱቁ እየዞሩ ከመንግሥት የተሰጡ ማንኛቸውም የመንገድ ዳር ተርታ ሱቆች ደባል ሰራተኛ እንዲያሰሩም አድርገዋል። እንደ ሥራቸው አይነት አንዳንድ ሰው ሁለት ሁለት ሰው ወይንም ሶስት ሶስት ሰው እንድናመጣ ትእዛዝ ሰጥቶናል ብለው ለሚዲያችን የተናገሩት አንድ ያራዳ ክፍለ ከተማ ወረዳ ሶስት ነዋሪ ናቸው ማለቱን ከመሰረት ሚዲያ በኩል ተመልክተናል። አክለውም እንደ ቡና ጠጡ፣ ልብስ ስፌት፣ ሸቀጣ ሸቀጥና ተመሳሳይ ሥራ የሚሰሩ ሱቆች ይህንን በአስቸኳይ እንዲተገብሩም ተናግረዋል። ማንኛውም የሱቅ ባለቤት ሌላ ሱቅን በጋራ የሚጠቀም ሰው እንዲጨምርም መባሉ ነው የተገለጸው። ያም ለነገ ጠዋት መታወቂያና ሁለት ፎቶግራፍ በመያዝ ቀበሌ አሻራ እንድንሰጥ ተነግረናልም ብለዋል ምን አይነት ነገር እንደሆነ አልገባንም ለብዙ ዓመታት የሰራን ሰዎች አለን እንዲህ አይነት ነገር ገጥሞን አያውቅም የወር ገቢያችን በግማሽ ሊቀንስ ወይንም ሲሶና አንድ አራተኛ ሊሆን ነው ማለት አይደለም ምን አይነት ጨዋታ ነው በማለት ጥያቄያቸውን አቅርበዋል ይህንን በተመለከተ ሂደቱን እየመሩ ያሉት ደንብ ማስከበሮች ሳይሆኑ የቀበሌ የቢሮ ሰራተኞች መሆናቸው የታወቀ ሲሆን በየሰፈሩ እየዞሩ አሳስበው እየሄዱ መሆኑ መታወቁን ከደቂቃዎች በፊት መሰረት ሚዲያ መረጃውን አውጥቶት ለጥንቃቄ ወደ እናንተ አድርሰናል። በሌላ በኩል ለወራት ያክል ከፍተኛ ጥያቄን እያስነሳ የሚገኘው የሰራተኞች ደሞዝን በተመለከተ ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አዲስ አነጋጋሪ የሆነ መግለጫ ወጥቷል። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደመወዝ እየተከፈላቸው ነው ለማለት እንደማይቻል ነው የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ኢሰማኮ በዛሬው ዕለት ያስታወቀው። የኢሰማኮ ምክትል ፕሬዝዳንት አቶ ድርብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍን ሞልቶ ለመናገር የሚከብድ መሆኑን ለሪፖርተሩ ተናግረዋል። በአገራዊ የምክክር ኮሚሽን በተዘጋጀ የአጀንዳ መድረክ ላይ የተገኙት አቶ ድርብሳ ከሪፖርተር ጋር በነበራቸው ቆይታ የሰራተኞች የደሞዝ እና ሌሎች ዋና ዋና ጥያቄዎችን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ብለው፣ እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በማስተካከል በኩል መዘግየቶች በመኖራቸውና በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳላቸው መግለጻቸውን በዛሬው ዕለት መግረጫው አስነብበዋል። ይህ በእንዲህ እንዳለ በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል የማህበረሰቡ ትብብር እንደሚያስፈልግ ተገለጸ። በተለያዩ የሀገሪቱ አካባቢዎች ላይ በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል የማህበረሰቡ ትብብር ያስፈልጋል ሲሉ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታስበዋል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ የሀገር አቋራጭ አሽከርካሪዎችና ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባቸውን አካባቢዎች መለየታቸውን ለአህዱ ተናግረዋል። አንጻራዊ ሰላም ባለባቸው አካባቢዎች ከመንግስት ጋር በመነጋገር በየ10 ኪሎ ሜትሩ ጥበቃ እንዲመደብም ተደርጓል ያሉት የማህበሩ ስራ አስኪያጅ ማህበሩ ባሽከርካሪዎች ላይ እንግልትና እገታ የሚፈጸምበትን አጋልጦ በመስጠት እንዲተባበር ጥሪ አቅርበዋል። በዚህም አግባብነት የሌለው የኮቴ ክፍያ የሚጠየቁ ጭነቶቻቸውን በሚያራግፉ ወይንም በሚሸቀቡ እገታ በመፈጸም ገንዘብ የሚጠይቁ ይህ መሰል ተግባር የሚፈጽሙ ግለሰቦችና ቡድኖች በመጠቆምና አሳልፎ በመስጠት ማህበረሰቡ ሊተባበር ይገባል ማለታቸው ተገልጿል። በተደጋጋሚ የተሽከርካሪ እገታ የሚፈጸምባቸው አካባቢዎችን በመለየት አሽከርካሪዎች የሚጓዙበትን አቅጣጫ መንገድ እንዲፈልጉ ወይንም የጉዞ ሰዓትና ጊዜ እንዲቀይሩ አካባቢውን ይፋ በማድረግ ለአባላቱ የጥንቃቄ መልእክት እየተላከ መሆኑን አቶ ሰለሞን ጨምረው ለአህዱ ተናግረዋል። በተለይ ግጭት ባለባቸው አካባቢዎች ያለው የአሽከርካሪዎች እገታ እየተባባሰ በመምጣቱ የፌዴራልና የክልል መንግስታት አፋጣኝ የማስተካከያ እርምጃ እንዲወስዱ ማህበሩ መጠየቁን ከአህዱ በኩል አመሻሹን ያገኘነው ሪፖርት ያመላክታል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲሁም ደግሞ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። ለዛሬ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።